ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ይ ለዘላ ዓለም ራስን አግልሎ መኖር ከሥጋ ወደሙ ራስን አግልሎ መኖር ንስሐ ለመግባት አለመመለስ ይሄ ከዜሮ በታች የሆነ ትሕትና ጎጂ ሰይጣን የሚጠቀምበት አንተ እኮ አልበቃህም ለአንቺ እኮ አይገባሽም ሥጋውና ደሙን ልትቀበል ወይም ልትቀበል አይገባህም አንተ ኃጢአተኛ ነህ አንተ በደለኛ ነህ እያለ ሰይጣን በውስጥ ያሳስባል ይህን ሀሳብ በምናስብበት ሰዓት ሰይጣን ያጎለምሰዋል። እኔ ከዜሮ በታቸው የሆነ ትትና ካለ ይሄንን ደቅድቆ መምጣት የማይችል ለዘላለም አልችልም ለዘላለም አልወስድም እያሉ መኖር ከዜሮ በታቸው የሆነ ትትና ለምንም የማይጠቅም ትትና ይባላል። እስከ መቼ ድረስ ነው ማትበቃ? እስከ መቼ ነው ማትበቂው? ሰው ለኃጢአት የቀጠሮ ጊዜ ለምን ይሰጣል? ለኃጢአትን ለመስራት ለምን ቀጠሮ ይሰጣል? እኔ ገና ነኝ ማለት እኮ ገና ዝሙት እፈጽማለሁ፣ ገና እሰርቃለሁ፣ ገና የአመፅ ስራዎችን እሰራለሁ፣ ገና እሰክራለሁ የሚሉ ቀጠሮዎችን የኃጢአት ቀጠሮችን መያዝ ነው። እኔ ገና ነኝ ማለት ገና ነኝ በቃ ገና አተረማምሳለሁ የሚል ሀሳብ መምጣት ነው። ስለዚህ ከዚህ መመለስ ያስፈልጋል። ይሄ ይጎዳል። ሰማይና ምድር የማይችሉትን የተሸከመች ዓለምን በመሀል እጁ እንደ መስታወት የያዛትን አምላክ በማህጸኗ የምትሸከም የአምላክ እናት የአምላክ ከተማ ዳግሚት ሰማይ ሰማይ ዳግሚት ስትሆን ምን አለች? የባሪያይቱን መዋረድ አይቷል እና ብላ ራሷን ዝቅ ዝቅ አደረገች። እሷ እንደዚህ ካለች እኛ ምን አይነት ትህትና እንማማር። በዓለም ውስጥ በኃጢአት ውስጥ የተዘፈቀው ዓለም ምን ማለት ነበረበት? እርሷ ራሷን አገልጋይ ባሪያ አድርጋ በእግዚአብሔር ፊት ካቀረበች የሰማይና የምድር አምላክ የሆነውን ኪሩቤልና ሱራፌል የማይችሉትን ቀና ብለው ማየት የማይችሉትን ሱራፌል መላእክት ሁሉ የማይመለከቱትን አምላክ ማንም ፊቱን ያየ ቢኖር ይጠፋል ብሎ የተናገረውን አምላክ መለኮትን የተሸከመች ድንግል ማርያም ይህንን በትህትና ራሷን ባሪ አድርጋ ካቀረበች በእግዚአብሔር ፊት አለም ራሱን እንዴት ማዋረድ ነበረበት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ላዕለ እግዚአብሔር ለዛአብ ፀሐነ ግዛት ሰዓት የሰራዊት ጌታ አምላካችሁ የለውን እግዚአብሔር በምህረቱ በቸርነቱ በይቅርታው ለትችለትና ሰዓት አድርሶናልና ክብርና ምስጋና ለስም አጠራሩ ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ልጆች፣ የቅዱሳን ወዳጆች ባሰባሰበንና በጠራን እስከትችለትን ባደረሰን በህያው እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር ሁሉን ማድረግ የሚችል በቸርነቱ በይቅርታው እድሜ ለንስሐ ሰጥቶ ለዚህች ዕለትና ሰዓት አድርሶናልና በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደ ፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚገኘው የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት እስከ አስራ ሁለት ያለው ምንባብ እናነብና ርዕስ መርጠን እንነጋገራለን። እግዚአብሔር አምላካችን ልቡናችን ይሰብስብልን። አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት እስከ አስራ ሁለት እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላ አለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። አምላካችን እግዚአብሔር እንደፈቀደ መጠን የምንነጋገርበት የትምህርታችን ርዕስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስድስት ላይ በሚገኝ ቃል ርዕስ አድርገን እንነጋገራለን። የትምህርታችን መሰረታዊ ዓላማ ከእግዚአብሔር በታች ራስን ማዋረድ ወይም ዝቅ ማድረግ ከጭንቀት ይታደጋል፣ ከጭንቀት ይገላገላል፣ ከጦርነት ይታደጋል፣ ዘመንን ያሸጋግራል፣ ብዙ ጸጋዎችን እንድናገኝ ያደርጋል። ስለዚህ ከኃይለኛው ከእግዚአብሔር በታች ራስን ዝቅ ማድረግ ይህና እንዲህና እንዲህ ነው ተብሎ የማይባል ጠቀሜታን ስለሚያስገኝ ራሳችንን ዝቅ ማድረግ እንዳለብን የሰው ልጅ ራሱን ለእግዚአብሔር ማስገዛት እንዳለበት፣ በእግዚአብሔር ፊት ራሱን ዝቅ ማድረግ ማዋረድ እንዳለበት መነጋገርና መረዳዳት ነው። ተናጋሪው ሐዋርያው ቅዱስ ጴጥሮስ ነው የተናገረው ሐዋርያው ቅዱስ ጴጥሮስ ነው መልእክቱን የሚያስተላልፈው ደግሞ እግዚአብሔር ኃያል ነው፣ እግዚአብሔር አምላክ ነው፣ እግዚአብሔር ገዢ ነው፣ እግዚአብሔር ገናና ነው ብለን ለምናምን ሁሉ ያስተላለፈውና ያስተማረው ትምህርት ነው። ትኩረት ልናደርግበት የሚገባው ራስን ዝቅ ማድረግ ልንለማመድ ይገባል ነው ራስን ዝቅ ማድረግ በእግዚአብሔር ፊት ራስን ዝቅ ማድረግ ልንም ለማመድ ይገባል ያስፈልጋል ነው። ዛሬ እኔ እንዲህ ነኝ፣ ይሄንን አደርጋለሁ፣ ይሄን እችላለሁ፣ ይሄን እወጣለሁ የሚባልበት ዘመን እንጂ እኔ ምንም አላውቅም፣ እኔ ምንም አልችልም፣ እርሱ እግዚአብሔር ግን ያስችለኛል፣ እርሱ እግዚአብሔር ግን ያከናውንልኛል፣ እርሱ እግዚአብሔር ግን እንድሸከመው አቅም ይሰጠኛል ብሎ የሚናገርና በትህትና የተላበሰ ሰው የጠፋበት ዘመን ነው። ይህንን ነው የምንገነዘበው። ዛሬ ምንም ነገር ሳይኖረው አለኝ በማለት ራሱን ከፍ ከፍ የሚያደርግ ምንም ሳያውቅ አውቃለሁ በማለት ምንም የጽድቅ ስራ ሳይኖረው ጻድቅ ነኝ፣ ነቢይ ነኝ፣ ሐዋርያ ነኝ እያለ ራሱን የሚኮፍስ እንጂ እኔ ምንም አላውቅም ልክ እንደ አባቶቻችን እንደ ነቢያት እኔ ምንም አላውቅም፣ እኔ ምንም ማድረግ አልችልም። እግዚአብሔር ግን እንዳውቅ ያደርገኛል፣ እግዚአብሔር ግን ያስችለኛል፣ እግዚአብሔር ከረዳኝ ይሄንን አደርጋለሁ እያሉ አባቶቻችን ነቢያት፣ ሐዋርያት፣ ሰማዕታት፣ ሊቃውንት ሁሉ የሚተገብሩት ይህንን ቃል ነው። ከዚህ በተቃራኒ ግን ትንሽ እውቀት አገር ታጠፋለች እንዲባል ትንሽ ነገር ያላቸው ለዛውም ምንም ሳይኖራቸው እኛ እንዲህነን የሚሉ ስለበዙ ራሳቸውን በትህትና ውስጥ እንዲያስገቡ ራሳቸውን ዝቅ ዝቅ እንዲያደርጉ ዝቅ ራሳችንን ዝቅ እንድናደርግ የምንማማርበት ትምህርት ነው ማለት ነው። እግዚአብሔር ልቡን አይስጠን። ወደ ክፍል አንድ ስነድ ራስን ዝቅ ማድረግ ምንድን ነው ከሚለው እንጀምራለን። ራስን ዝቅ ማድረግ ምንድን ነው ሲባል ራስን ዝቅ ማድረግ ማለት ትህትናን መላበስ ነው። ትህትናን መላበስ ነው። እንደዚህ ይላል። በዚህ ባነበብነው ላይ ምንባቡ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ይላል። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ እግዚአብሔር ትዕቢተኞችን ይቃወማል ለትሁታን ግን ጸጋን ይሰጣል ይለናል። አንደኛ ጴጥሮስ አምስት ቁጥር አምስት ላይ እዚያው። ስለዚህ ራሳችሁ ምን በሉ አለ፣ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትሁታንን ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሁታን ግን ጸጋን ይሰጣል ይለናል። ትዕቢተኞችን ያዋርዳል እግዚአብሔር እግዚአብሔር ትዕቢተኛን ይቃወማል። እግዚአብሔር ትዕቢተኞችን ያዋርዳል። እግዚአብሔር በትትና ውስጥ ያሉትን ኃይል ብርታት ይሆናቸዋል። እግዚአብሔር በትትና ውስጥ ያሉትን ያሻግራቸዋል። ትዕቢተኞችን ግን ክንዳቸውን ያደቃል። እግዚአብሔር አምላክ የትዕቢተኞችን ክንድ ያደቃል። የትዕቢተኞች ክንድ በእግዚአብሔር ፊት ሰባራ ሸምበቆ ማለት ነው ሰባራ ሸንበቆ ቢደገፉት ምንም እንደማያደርግ እንዲያውም አካል እንደሚጎዳ እንጂ ተሰብሮ ሰውን እንደሚጥልና አካል እንደሚጎዳ ሁሉ በእግዚአብሔር ፊት ትዕቢተኛ ክንድ ሁሉ እንደዚህ ይዋረዳል። ሰባራ ሸንበቆ ማለት ነው፣ በእግዚአብሔር ፊት ትዕቢተኛ ክንድ። ስለዚህ ትህትናን መላበስ እግዚአብሔር እንዲያግዝ ያደርጋል፣ እግዚአብሔር እንዲያበረታ ያደርጋል፣ እግዚአብሔር ኃይልን እንዲሰጥ ያደርጋል ነው በዝርዝር ምሳሌ አድርገን ስለምናየው በዚህ በገለጻ ብቻ ይህን እናየዋለን። ስለዚህ ትህትናን መላበስ ምንድን ነው? ራስን ዝቅ ማድረግ ማለት ትህትናን መላበስ ነው። እዚህ ላይ መመልከት ያለብን ትህትና ሲባል ከዜሮ በታች የሆነ ትህትና ደግሞ አለ። ትህትና ጎጂ የሆነ የማይጠቅም ትህትና አለ። ጎጂ የሆነ የማይጠቅም ትህትና ማለት ማድረግ ይቻልና ለማድረግ ነው ማድረግ እየቻልን አለማድረግ፣ መስራት እየቻልን አለመቻል አለመስራት፣ ማስተማር እየቻልን አለማስተማር፣ መቀደስ እየቻልን አለመቀደስ፣ አስፈላጊ ነገሮች ሰው አጥተው ሰው አልባ ሆነው የእግዚአብሔር አገልግሎት ባዶ ሲሆን መመልከት፣ ይሄ ትህትና አይባልም። ትህትና የሚባለው ምሁራን አባቶቻችን ባሉበት እኔ እነ ገሌ እያሉ እንዴት አድርጌ እኔ ልዘምር እችላለሁ እገሌ እያለ እንዴት አድርጌ የኔታ እገሌ እያሉ እንዴት አድርጌ ቀኔ ይቀኛለሁ። ሽማግሌው ዝናብ የሚያፍራቸው አገር የሚያከብራቸው ሽማግሌ እያሉ እኔ እንዴት እናገራለሁ? እርሳቸው እታች ተቀምጠው እንዴት እኔ እላይ እቀመጣለሁ? እርሳቸው መመሪያ መስጠት ሲገባቸው እኔ አላዋቂው እንዴት መመሪያ ልሰጥ እችላለሁ ብሎ በዚህ አይነት ሚዛን ውስጥ ማለፍ ነው ተመልከቱ እንጂ ከዜሮ በታች የሆነ ትሕትና እየቻሉ አልችልም የሚባለው ትሕትና፣ ከዜሮ በታች የሚባልም አለ፣ ጎጂ የሆነ ትሕትና፣ ሰዎችን የሚጎዳቸው። ለምሳሌ እንደ አብነት አድርገን ብናነሳ ከዜሮ በታች የሆነ ትሕትና፣ ለምንም የማይጠቅም ትሕትና። የሰው ልጅ የሚድነው የእግዚአብሔርን ሥጋና ደም በመብላትና በመጣት ነው። ኢየሱስ ክርስቶስ ሥጋና ደም ይሄ የተናገረው ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል። ይህንን በእድሜ አልመወሰነውም። በዚህ ሰዓት ግን ከዜሮ በታቸው የሆነ ትትና ያላቸው ወይም ያለን ሰዎች ምን እንላለን? እኔ አልነጻውም፣ እኔ አይገባኝም፣ ስጋውንና ደሙን ልበላና ልጠጣ አያስፈልገኝም ብሎ መወሰን፣ ይሄ ከዜሮ በታቸው የሆነ ትትና ነው። ለዘላ አለም ራስን አግልሎ መኖር ከሥጋ ወደ ሙ ራስን አግልሎ መኖር፣ ንስሐ ለመግባት አለመመለስ፣ ይሄ ከዜሮ በታች የሆነ ትትና ጎጂ፣ ሰይጣን የሚጠቀምበት አንተ እኮ አልበቃህም ለአንቺ እኮ አይገባሽም ሥጋውና ደሙ ልትቀበል ወይም ልትቀበል አይገባህም አንተ ኃጢአተኛ ነህ አንተ በደለኛ ነህ እያለ ሰይጣን በውስጥ ያሳስባል። ይህን ሀሳብ በምናስብበት ሰዓት ሰይጣን ያጎለምሰዋል። እኔ ከዜሮ በታች የሆነ ትሕትና ካለ ይሄንን ደቅድቆ መምጣት የማይችል ለዘላለም አልችልም ለዘላለም አልወስድም እያሉ መኖር ከዜሮ በታች የሆነ ትሕትና ለምንም የማይጠቅም ትሕትና ይባላል። አንድ ምሳሌ ማንሳት ያስፈልጋል። በአንድ ገዳም አንድ አባት ነበሩ ይባላል። እነዚህ አባት አርባ ዘመን ዘግተው ጸልየዋል። አርባ ዘመን ሙሉ ማንም ሳያያቸው በበረሃ ውስጥ ሆነው የእግዚአብሔርን መጽሐፍ እያነበቡ እየጸለዩ ስግደት እየሰገዱ ይህችን ዓለም አልፈልጋትም፣ ዓለም እስከምታልፍ እኔ ለዚህ ለሚያልፈው ስጋዬ በዓለም ላይ ምንም ላድረግ አልችልም፣ ዓለም በእኔ ላይ አሰለጥንም በማለት ራሳቸውን እየጎዱ በጾም በጸሎት በስግደት ሆነው አርባ ዘመን ቆዩ። ማንም ሳያቸውን ያልኋችሁ ምንም ነገር ከዓለም ሳይፈልጉ ስጋቸውን ጎርተው ስጋቸው እስከሚመነምን ድረስ እጅግ በጣም እስከሚከሳ ድረስ በገዳም እየጸለዩ እየሰገዱ ተቀመጡ ይለናል የታሪክ መጽሐፍ። ከዚህ በኋላ እግዚአብሔር አምላክ የሰው ልጅ ያለ ስጋው ወደሙ እንደማይድን ስለሚያውቅ ሂድና ስጋውና ደሙን ውሰድ ብሎ በራእይ ያመላክታቸዋል። በራእይ ባመላከታቸው ሰዓት እነዚህ አባት ወደ ቤተ ክርስቲያን ይሄዳሉ። ሂደው እያስቀደሱ እያለ በቅዳሴ መካከል ካህኑና ዲያቆኑ የሚያውጁት አለ። ሳትበቁ የቀማችሁትን ሳትመልሱ የበደላችሁትን ሳትክሱ ስጋውንና ደሙን ብትቀበሉ፣ ንስሐ ሳትገቡ ስጋውንና ደሙን ብትቀበሉ ስጋው እሳት ሆኖ ይፈጃቸዋል፣ ደሙ ማየ ባይር ሆኖ ያሰጥማቸዋል የሚላለን። ይህን በሰሙ ሰዓት ምን አሉ? እኔ እንዴት አድርጌ ልችለው እችላለሁ? እንዴት ላደርግ እችላለሁ? መቼ በቃሁና መቼ ይገባኛልና እንዲህ ከሆነማ ይሄን ነገር አላደርገውም አሉና ተመልሰው ወደ በዓታቸው ሄዱ። አሁንም አርባ ዘመን ጸለዩ። ስንት ዘመን ሆነ? ሰማንያ ዘመን ሆናቸው። ከዚህ በኋላ አሁንም የማረፊያቸው ሰዓት ሲደርስ እግዚአብሔር አምላክ ሂድና ስጋውና ደሙ ተቀበል አሉ የሚል በራእይ ይመጣላቸዋል። ይህን ራእይ ተቀብለው አሁንም ወደ ቤተ ክርስቲያን ነው። በሚያስቀድሱበት ሰዓት ይህ አዋጅ ተደገመ። በሚደገምበት ሰዓት ሊወጡ ሲሉ ይላል እግዚአብሔር መላኩን ላከና፣ አንተ የማትጠቅም ሰው ነህ። ማድረግ የምትችለው እግዚአብሔር መሐሪ እንደሆነ በማስታወስ የእግዚአብሔርን ቸርነት በመረዳት የእግዚአብሔርን ይቅርባይነት በመገንዘብ እንጂ በአንተ ሥራ አይደለም። ስለዚህ መውሰድ አለብህ። ስጋውንና ደሙን መውሰድ አለብህ። ካልወሰድህ ህይወት የለህም። የዘላለምን ህይወት አታገኝም። ይልቁንስ በምትወስድበት ሰዓት በከመምህረትከ አምላክነ ዋኮ